ከአራት እስከ አራት ነጥብ አምስት ቢሊዮን ዶላር የሚጠጋ የእዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርም ውጤት ነው። ኢትዮጵያ አሁን እዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን እዳችንን ለማስተዳደር ችግር የለብንም